እኔ እንዲሁ ይዛች ቀን ምንድን ነው የሚወጣኝ? ምንል ከሆነ ወንበዴዎች ነ ማለት ይሰማል፣ አይደለ ክርስቲያን? ወንበዴዎች ነ ያል ማለት ትንትናም አይደለም። ይህ ነው ቁ ትንትና አይደለም። ቅዱስ ዮሐንስ ሁ ምድር ነው እያለ ፍርሃት ቅጣት አለውና የሚፈራ ሰው ፍቅሩ ፍጹም አይደለም። በቃ ስለዚህ፣ በፍርድ ቀን ፍርሃት ሳይሆን፣ እውነተኞቹ ፍጹም ፍቅር ያላቸው ሀሴት ነው የሚያደርጉት። ቅድም ያየ ነው። ነጎድጓድ፣ ብልጭታ፣ መብረቅ ለማን ነው? ላላመኑ ሰዎች። ላላመኑ ሰዎች። የሚፈራም ሰው ፍቅሩ ፍጹም አይደለም ያለው ቅዱስ ዮሐንስ ወልደ ዘብዴዎስ ለዚህ ነው። ግልጽ ነው። ስለዚህ በራ ዮሐንስ ከዙፋኑን መብረቅና ድምፅ ነጎድጓድ ይወጣል የተባለው እንዲህ ነው የምንረዳው። እሺ እንቀጥል፣ ቁጥር አምስት በዙፋኑ ፊት ሰባት የእሳት መብራቶች ይበሩ ነበር ይላል። ሰባት በዙፋኑን ፊት ሰባት የእሳት መብራቶች ይበሩ ነበር። በዙፋኑ ፊት፣ በእግዚአብሔር ዙፋን ፊት ስንት ይበራል? ሰባት የእሳት መብራቶች ይበሩ ነበር። ሰባት የእሳት መብራቶች የተባሉት ምን ብሎ ነው አባቶቻችን የተረጉሙት? የመንፈስ ቅዱስ ጸጋ እንግዲህ የመንፈስ ቅዱስ ጸጋ ሙሉ የሆነው ጸጋውን የሚናገር ነው አንድም በሰባቱ ሚስጥራተ ቤተ ክርስቲያን በኩል የሚታደሉ ጸጋዎች ይሉታል አባቶቻችን አንድም ፍጹም የሚያደርጉ የመንፈስ ቅዱስ ጸጋዎች ፍጹም እንድንሆን የሚያደርጉ የእግዚአብሔር መንፈስ ቅዱስ ጸጋዎች በዙፋኑ ፊት ሰባት የእሳት መብራቶች ይበሩ ነበር ተብሎ የተቀመጠውን ሊቃውንቱ እንዲህ ብለው አስቀምጠውታል አንድም ተርጓሚያችንን እኛው ተመልከቱ ይኸው በመንበሩ ፊት ሰባት ፋና ይበራል። ይህን ታችሁ ስታነቡ ይኸውም የእግዚአብሔር ሕይወቱ መንፈስ ቅዱስ ነው፣ ስለ ፍጹም ሀብቱ ሰባት ብሎታል። ሀብተ መንፈስ ቅዱስን የሚያሳይ ነው። ሰባት ቁጥር በመጽሐፍ ቅዱስም በቤተ ክርስቲያናችን አስተምሮ ፍጹምነትን የሚያሳይ ነው። ጻድቅ ስንት ጊዜ ወድቃል የሚለው ሰባት ጊዜ ወድቃል። ከዛ ሰባት ጊዜ ነበር ፍጹም ጊዜ ቢወድቀን ፍጹም ጊዜ ይነሳል። ሰባት የምትለዋ ቁጥር በፍጹምነትን ነው የሚያሳየው። ይኸውም የእግዚአብሔር ህይወቱ መንፈስ ቅዱስ ነው። ስለ ፍጹም ሀብቱ ሰባት ብሎታሉ። ስለዚህ ፍጹም የሚያደርጉ የመንፈስ ቅዱስ ጸጋዎች ተብሎ ይተረጎማል። ሙሉ የሚያደርገን የመንፈስ ቅዱስ ጸጋ ሰባት የሚለው በዛ ነው። እሺ ሰባት ሲል አይ ቲንክ ለምሳሌ ሌላ አስረድ ልስጣቸው እንመለስ። አንዴ አንዴ አንዴ አንዴ ወደ ራዕይ ዮሐንስ ምዕራፍ አንድ እንመለስ። እሺ ያው ቁጥር ራዕይ ዮሐንስ ምዕራፍ አንድ ቁጥር አስራ አንድ ላይ የምታየውን በመጽሐፍ ጽፈው ወደ ኤፌሶን፣ ሰምርኔስ፣ ጴርጋሞን፣ ቲያጥሮን፣ ሰርዴስ፣ ፊልድልፊያም ሎዶቅያም በእስያም ወዳሉት ሰባቱ አብያተ ክርስቲያናት ለአካለኝ መጀመሪያ መጀመሪያ ዮሐንስ ጌታችን መራችን የኢየሱስ ክርስቶስ በቅዱስ ዮሐንስ በኩል በቱርክ በሚገኙ ሰባቱ ቤተ ክርስቲያን ሰምርኔስ፣ ኤፌሶን፣ ጴርጋሞን፣ ቲያጥሮን፣ ሰርዴስ፣ ፊልድልፊያ፣ ሎዶቅያ መልእክት ልኳል። እነዚህ ሰባት ናቸው። ሰባቱ አብያተ ክርስቲያናት ይህ ማለት ለእነርሱ ብቻ የተላከ መልእክት አይደለም። ለጌታ ቤተ ክርስቲያን ሰባት መባሉ ሙሉ ቁጥርን የሚያሳይ ነው። ፍጹም ለሆነች ሙሉ ለሆነች በምድር ላይ ላሉት በጌታችን በመራታችን በኢየሱስ ክርስቶስ ለሚያምኑ ክርስቲያኖች ሙሉ የተላከ መልእክት ነው። ሰባት መባሉ ለሰባቱ አብያተ ክርስቲያናት ብቻ አይደለም። ሙሉ በዓለም ዙሪያ ላሉ አብያተ ክርስቲያናት የተላከ መልእክት ነው። ይህም በትርጓሜ አይተናል። እዚህ ላይ ራሱ ስትመጡ ቁጥር ሀያ ላይ ስትመጡ በቀኝ እጅ ያያቸው የሰባቱ ከዋክብት እና የሰባቱ የወርቅ መቅዘሮች መቅረዞች ምስጥር ይህ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባት መባላቸው ለሰባቱ ብቻ ብለን ግን አደለ በአለም ዙሪያ ያላሉ የጌታችን የመድኃኒታችን ኢየሱስ ክርስቶስ አብያተ ክርስቲያናት በጠቅላላ የተላከ መልእክት እንደሆነ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት ይተዋሉ። ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው። ከዚህ ሰባት የሚለውን ቁጥር አን በስፋት አይተናል። ጊዜያችንን ለመጠበቅ